ፈራ አባኪ ብለ ዜልጅ ስራ ሰርተ ውላ ስትገባ ሳይሆን በጊዜ ትዳሯን ይዛ ቤቷን ስታሞቅ ነው የሚባለው። የምሬን ነው ምልሽ። በደንብ አርገሽ ስሚኝ፣ አስረግጬ ልንገረሽ። ይውልሽ በየመንገዱ በተለይ ደግሞ መልእክተኛው የሚባለውን ፈጣሪ የመረቀው ልጅ እሱን ምታዩ ከሆነ ምትከታተሉ ከሆነ በየመንገዱ እናቶች ቁጭ ብለው ሄዶ ሲረዳቸው ታያላችሁ። እነዛ እናቶች ስራ አልሰሩም እንዴ? ድሮ በጊዜ ወጥቶ አልገቡም ነበረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የቤተሰቦች ሰላም እንዴት ናችሁልኝ? ከኛ ጋር አልሐምዱልላ እንግዲህ ዛሬ ጀላች የቀረብኩት ይህ ወንድማችን ባያችሁት መሰረት ለእኛ ለሴቶች በተለይ አረባገር አለ ነው ቪዲዮ ሰርቶ አይቼው በቲክቶክ ማለት ነው። እውነቱን ነው፣ እውነት ነገር ስለሆነ እስኪ ስንት እህቶቻችን ይህንን ነገር ያገናዝቡታል የሚለውን እኔም ልሰራበት እየመጣው ማለት ነው። ይህን የምታው ልጆች በአብዛኛው እርግጠኛ ነኝ ስደተኛ ናቸው። ምን ያክልኛ ይሄን ነገር አስበንበታል የሚለውን ነገር የምናየው ሆናል። ቪዲዮ ረጅም ነው ቆርጬ ነው ያስገባውላችሁ። አሁን ሙሉውን አሰማችኋለሁኝ። ሙሉን አዳምጣችሁ ምን እንደተሰማችሁ ኮሜንት ላይ ትነግሩኛላችሁ ማለት ነው እና እኔም አወራለሁ ማለት ነው ቀጥዬ እንግዲህ እንሻላ እኔ ወላሂ ነው ምላችሁ አንዳንድ ማህበረሰብ አንቂዎች ማለት ነው። እኔ አንድ ነገር ሰማሁ። ምንድን ነው? ሴት ልጅ የስራ ሰው ስትሆን ደስ ይላል። ሴት ልጅ ጠዋት ወተማታ ስትገባ የስራ ሰው የራሷ ስራ ሲኖራት ደስ ይላል ይላል። አፈራባኪ ብላ ሴት ልጅ ስራ ሰርተውላ ስትገባ ሳይሆን በጊዜ ትዳሯን ይዛ ቤቷን ስታሞቅ ነው የሚባለው። የምሬን ነው የምልሽ፣ በደንብ አድርገሽ ስሚኝ። አስረግጬ ልገረሽ ይውልሽ በየመንገዱ በተለይ ደግሞ መልክተኛው የሚባለውን ፈጣሪ የመረቀው ልጅ እሱን የምታዩ ከሆነ የምትከታተሉ ከሆነ በየመንገዱ እናቶች ቁጭ ብለው ሄዶ ሲረዳቸው ታያላችሁ እነዛ እናቶች ስራ አልሰሩም እንዴ ድሮ በጊዜ ወጥቶ አልገቡም ነበረ ጠዋት ወጥቶ ማታ አልገቡም ነበር ስራ አልሰሩም አይደለም የሚባለው። ወይኔ አንድም ልጅ አልደረሰላትም እንዴ ልጅ አልወለደችም ነው ነው የሚባለው ገባሽ ንግድን ጠዋት ወጥተሽ ማታ እየገባሽ እየሰራሽ ኖረሽ መልክሽም ይረግፋል ጉልበትም ይከዳል እህቴ ወይ ጉልበትም ይከዳል ጉልበት በሚከዳሽ ሰዓት ድጋፍ የሚሆንሽ በጊዜ የወለድሽው ልጅ እንጂ በጊዜ የሰራሽው ገንዘብ አይደለም ገንዘብ ጠፊ ነው ገባሽ ጉልበት ረጋፊ ነው የዛሬ ዓመት ረመዳን ዓረብ ቤት ላይ ኩሽና እያጠብሽ አሁንም እዛው ላይ የመዳምን ኩሽና እያጠብሽ በረመዳን ሺ 8 በረመዳን 2000 ከረመዳን ውጪ ስትከፈረኛ ነች እያልሽ ገንዘቧን ካልኩሌት እያደረግሽ አሁንም ፀጉርሽ ከጥቁር አልፎ ነጭ ያወጣ ሸቃሊት በጊዜ ንቂ። ገንዘብ ለጊዜው ከማጫዋቻ ካርድ እንጂ የነገ ህይወት ላይ ፋይዳ የለውም። መቅኔሽ ሳይረግፍ መቅኔሽ ሳይደክብ አግቢና ልጆችሽን ውለጂ በጊዜ ማለት ነው። የምሬን ነው ምልሽ። ሰላሳ ላይ ወልደሽው በአርባ አምስት ዓመትሽ የአስራ አምስት ዓመት ልጅ ቢኖርሽ በአምሳዎቹ ክንትው ብቲ የሀያ ዓመት ልጅ እዚህ ዱንያ ላይ ያለና ጥለሽው ሞትሽ ማለት ነው። አስባችሁታል? መውለድ እስክችል ድረስ ምን ችግር አለው? የምትሉ ጮማ ጭንቅላት የሆናችሁ ሴቶች ነው የምነግራችሁ። አሁንም ረመዳንን መዳን ቤት ላይ ሰላሳ ሞልቶች የምታሳልፊ ሴትዮ ንቂ፣ አእምሮሽን አንቂ። ይህንን ይመስላል ማለት ነው። ጀላቸው የቀረቡ ቪዲዮ ሁላችሁም መራላችሁም እና እህቶቼ ሌላቸው የፈለግኩት ምንድን ነው? ይሄ ልጅ ምክሩ በጣም ደስ ይላል። እውነት ነው፣ የማናስታውሰውን ነገር እንድናስታውስ ስላደረግ እንጂ ዘክላ ኸይረን ወላይ። ግን አንዳንድ ሰዎች ማለት ነው፣ አንዳንድ ሰዎች የሆነ ሚጃ እንደት እንደሚያስቡ አላውቅም፣ እንድትጨናነቁ ያደርጓችኋል። አሁን ምሳሌ ከእድሜ ጋር ሁሉን ነገር ያያይዙታል፣ ምናምን ምናምን፣ የሆነ በቃ ተስፋ እንድትቆርጡ እዛ ቦታ ላይ ተስፋ እንደሌለም ምናምን ሴት የመውለድ ምናምን ችግር የለውም። አላህ የሁሉም ነገር የሚሆነው የአላህ ውሳኔ ነው። እኛ ፈልገን ፈቅደ ሚቻ ሳይሆን የምንኖረው የአላህ ውሳኔና እርዝቃችን ርዝቃችን ስለሆነብን እንጂ ማንም ሰው መሰደድን ወይም የሰው ቤት ወዶ አይደለም። እኛ ኮ ስንት ስቃይ እያሳለፍን ነው ነው የምንሰራው ያንን ስቃይ ችለን የምንሰራው ደስተኛ ስለሆን አይደለም። ሳ ስቃይ ችለን እየሰራን እያለ የሆነ አእምሯችን የሚያጨናንቅ ነገር ካልወለድም ተስፋ እንደሌለ ምናምን በአሁኑ ዘመን ብትወልደው ራሱ ካላለህ ልጅ ደስተኛ አይሆንም። እኔም ደስተኛ እና እህቶቼ አትጨናነቁ፣ ራሳችሁን ሆኑ። አንዳንድ ጊዜ ምክር በቃ መካሪዎች አሁን በስተዋል። ምክር ሲበዛ እኛ ማለት ሌላ ነገር ውስጥ እንገባለን ማለት ነው። ሰው የሚያምስላችሁ በራሳችሁ አትመሩ ማለት ነው። እና መያዝ ጥሩ ነው። መጀመሪያ ገንዘብ እናያዝ። ልጅ ለመውለድ እኮ በተለይ በዚህ ዘመን የልጆቻችንን ፍላጎት ለማሟላት ገንዘብ ወሳኝ ነገር ነው። አንድ ሀምሳ ዓመትሽ ብትሞች ብሏል። አሁን ልጁ ማለት ነው ሞትን አንድ ያን የያዘውን የዛሬ እስከ ሞኩኝ ከሞኩ ሞኩ ሲጀመር የተፈጠር ነው ለሞት ነው። ይህንን በሞት የማያምን ሰው አለ እን ሞትን የማያምን ሰው አለ። ሞት እኮ አይወቅት ይመጣል። አይ ሳ ደቂቃ ሰከንድ አይሄጅም ማን ከፈለገ እኔ ስካሁን እየተናገር ከመሞት ጅምች ይችላለሁ ማለት ነው። ሞት እንዳለ ሁላችንም አምነን ያለ ነው። ልጅ ወልዳችሁ ደግሞ ለምን ለምን ወልጄ ለምን አልሞትም ወዳውኑ አለ። ያ ቀደር አላህ ነው። ልጅም የራሱ ርዝቅ አለው። አሳዳጊ የራሱ አለ አለ ይሰጠዋል። እና እኔ በዛ አላምን። ስራ ኢባዳ ነው ሲጀመር ማለት ነው መስራት ግዴታ ነው። ሰርተን ራሳችን አልሆነ ነገር ላይ እንዳንወድቅ መሰለን ካልሰራችሁ፣ ይቺ ሴት ካልሰራች ሰርታ ብር ይዛ የሆነ ነገር ካላደረገ ለራሷ የምትሆነው ምኪን ጎዳና ላይ ልትወድቅ ትችላለች። ይሄ ደግሞ ለብዙ ነገር ያጋልጣታል። ካለህ መንገድ ያዋጣታል ማለት ነው። ማጣት እኮ በራሱ ካለህ ሊያርቃቸው ይችላል። ማጣት ድህነት፣ ራሱ ድህነት እ ጥላት እኮ እንደ ድህነት ጥላት የለም። ምክንያቱም ወዳልሆነ ነገር ያስገባናል ማለት ነው። ድህነት ምንኪን ሲያጡ፣ ምንም ገንዘብ የሌላቸው ሴቶች አደ እንዴ አልሆነ ነገር ውስጥ የሚገቡ ከወንድ ጋር ገንዘብ ለማገኘት ሲሉ እና ያ ነገር ይደርሳል ማለት ነው። እና ለማግኘት የምንጥረው ነገር ለእድሜያችን ጉዳይ አሳስበን ነው። ሰላሳ አመቱ ነው። ሰላሳ አመት ምን ያክል ነው? ሰላሳ አመት አሁን እድሜ ተብሎ ነው እንዴ? ሰላሳ አመት እኮ ገና እኮ ህፃን ልጅ እኮ ማለት ነው። ወጣ ገና ወደ ወጣትነት እኮ ማለት እኮ ነው። እኛ ገር ቀንጭላ ሳስተሳሰባቸው ግን እኔ እንጃ እንዴት አድርገው እንደሚያስቡ እንጂ ማለት ነው። እና ስሩ ስሩ፣ እስከ አምሳ አመታችሁ ስሩ፣ አትቆሙ። ከዛ በኋላ ነው ረፍት ማለት። እስከ አምሳ አመት አንድ ሰው መስራት አለበት። አምሳ አመት እስከሚሞላው ድረስ ጠንክሮ ተሰዶ ምንም ብሎ መስራታት ከዛ በኋላ እንኳ እረፍት ቢያደርግም ችግር የለውም። ያ ማለት እስከ አምሳ ዓመት ድጅ ሳትወልዱ ኑሮ ማለት ሳይሆን በያላችሁበት አመቻችታችሁ ትዳር ለመያዝ መሞከር ወይ ደግሞ ብራችሁን ያላችሁበት ቦታ ላይ ማይመች ከሆነ ብራችሁን ይዛችሁ ሀገራችሁ ወጥታችሁ እየሰራችሁ ለመውለድ መሞከር ነው። ልጅ መውለድ ጥሩ ነው፣ በእርግጥ ይሄን እናምናለሁ። ግን ይሄ ስራ ላይ ሆነች ዝምብለች ተቀምጠች ሊሳ ወልጅ ምናምን የሚለው ነገር አያዋጣም። የእኛ ወንዶች ሲጀመር ኃላፊነታችሁን ስለማትወጡ እኛ መስራት ግዴታችን ነው ምን ነው እናንተ እኛ እኮ አፍሪካ ሴቶች ነው እ አፍሪካ ወንድ ደግሞ አይሰራ፣ ሰርቶ ሚስቱን አያስተዳድርም። ሴት በአሁኑ ሰዓት በተለይ ማለት ነው። እና እኛ መስራት ግዴታ አለብን። ራሳችን መቻል ጎበዝ መሆን አለብን። እና ስለዚህ ለዚህ ደግሞ እኔ ሳልሰራ የሆነ ነገር ውጤት ሳይኖረኝ የሆነ ነገር ሳሊስ ልጄን አንጥቼ እዚህ ጥጪ ምድሬ አላስቸግርም። ራስ ተቸግሬ ልጄን አላስቸግርም። እኔ መጀመሪያ እናት መሆን ስችል ነው መውለድ የምችለው ማለት ነው። እንደሚ ከሆነ ማለት ነው እና ስለዚህ ሁላችሁም ብትሆኑ እንደዛ ብላችሁ እሰቡ። አእምሯችን አታጨናንቁ። ግን ይሄ ልጅ የተናገረው ነገር ትክክል ነው። ማሰብ አለብን። እሰቡበት፣ ብር ለምትበትኑ ማለት ነው። ብር ዝም ብለን ለምንበትን፣ ብር ምንም ለማይመስለን፣ ብር ላይ ግፍ የምንሰራ ሰዎች እሱ በተራው ግፍ ስለሚሰራብን የብር አስተሳሰባችንን በአግባብ ብናደርገው ጥሩ ነው ብዬ አስባለሁ ለብር ብር አትበትም ዝምብላችሁ ለምንትና ለከድ ቻላን የለች ለቅጥር ዘመድ አትራኩ። ኃላፊነት ይኖርባችኋል። እናት አባቶቻችሁ እምትሰጡት ሰው የራሳችሁ የሆነ ሰው ይኖራል። ያኔ እናንተ ካላችሁ የምታካፍሉ ማለት ነው። ከዛ በተረፈ ከራሳችሁ በላይ ማንም የለም። ቅድሚያ ለራሳችሁ እና እንደዚያ አድርጋችሁ የራሳችሁን የሆነ ነገር እዛችሁ በትንሽ ነገር ተሰርቶ መለወጥ ይቻላል። አስባችሁ ትወልዳላችሁ ማለት ነው እና አእምሯችሁ እንዳታጨናንቁ አሁን ላይ በቃ በቲክቶክ ይመጡና ይሄ እንዲህ ነው፣ ይሄ እንዲህ ነው። ሁሉ መካሪ ማንተ መካሪ እንደሆነ ፈጣሪ ወቅ ሁሉ መካሪ ነው። አንዱ ስንለው አንዱ ስለመረር ሲያወራ፣ አንዱ ስለገንዘብ ያወራል። አንዱ ወንድ ምን ያደረግልሻል ሲል፣ አንዱ ደግሞ ራግቢ ይላል። በቃ ሁሉም በቃ እኔ እንጃ። ይሄን ይሄ ቲክቶክ ይሄ ቲክቶክ አጫጭር ቪዲዮ ስላለ ማለት ነው ያመጡና ዝም ብለው የተሰማቸውን ይጥላሉ። ሞኝ ሰው ካለ በዛ መካከል ዝብርብ ይቀራስ የሚል ይሰማዋል ማለት ነውና ሞኝ እንዳትሆኑ፣ የራሳችሁ በራሳችሁ ተመሩ ነው ምለው፣ እኔ ማለት ነው። በራሳችሁ አስባችሁ ወስኑ። ማንም ሰው በእናንተ ውሳኔ ሊገባ አይገባውም። የእድሜ ጉዳይ ያሳስባችሁ። ዋናው ጤና ነው፣ የሰው ልጅ ጤና ነው እንጂ እድሜ ምንም እንትን የሚለው ነገር የለም ማለት ነው እና ዋናው ልባችሁ እንዳሳመናችሁ፣ የስራ ሰው ከሆናችሁ ጎበዝ ከሆናችሁ፣ እድሜ ቁጥር ነው እኮ። ጊዜውን አታወት፣ ጊዜውን ይሮጣል። በቃ እየሮጠ ነው። እንደት ነው እድሜ ከ20 21 ከ21 ሁለት እያለ እንዴት ይሄዳል? ግብ እናድርጎ ነው የሚሄደው ያ ደግሞ ምንም ማለት አይደለም። ዋናው ነገር ምን አሳልፍ ያለው ምን ስራ ሰርቻለሁ፣ ዱንያ ላይ ለራሴ ምን የሚያስተኝ ነገር ሰርቻለሁ፣ ምን ያክል የሀቅ ገንዘብ ያህላል፣ ገንዘብ በላቢ አምጥቻለሁ የሚለውን እንጂ ማሰብ ያለባችሁ እድሜ መቷል። እን እናታ ስወለድ እኮ ሲጀመር ስወለድ ምድር ላይ እድሜ እየጨመረ እንጂ የሚሄደው ወደ ተሄደ እድሜ አይቀንስም። የሚፈልገው ይመጣል ወደ ላይ እንጂ የሚሄደው ማለት ነው። ይሄን ማወቅ አለባችሁ። እና ግን ደግሞ ስሩ በቃ ስሩ ስሩ ስራ ስሩ፣ ጠንካራ ሁኑ፣ ያላችሁን ብለው ተስፋ አትቆረጡ። በቃ ጠንካራ ሰው በጣም የሚያስደስተኝ፣ ተስፋ የሚቆርጥ ሰው ግን ያስጠላኛል ማለት ነውና እና ደግሞ አንዳንድ አንድ ሰዎች አላችሁ ዝም ብላችሁ በቃ ሽቅብ መተው ማለት ነው። ሽቅብ ማለት ያኔ አላቀ አግራችሁ አላቀማችሁ ትመኙና ልባችሁ ተሰብሮ በቃ አረብ ሀገርም ሆነ የትም ሀገር ዳች ወጥታችሁ የምትቀሩ ወይም ደግሞ አንድ ቦታ ሆናችሁ ቁጭ ብላችሁ በቃ የምትቀሩ ማለት ነው። ምክንያቱም መንገድ አታውቁም ብላችሁ የሆነ ነገር ከሳላችሁ ቤት እንዲኖረኝ እፈልጋለሁ ካላችሁ ገንዘቡን አታውቁበትም እንጂ እየያዙ ስለ ቤቱ ስታስቡ፣ እንኳን ቤት ልገዙ እንኳን ቤት ሊኖራችሁ ቀርቶ ልትሰሩ ቀርቶ ምንም ነገር ሳይኖራችሁ ከዚች ምድር ትሰናበታላችሁ ማለት በ ልበ ምንድን ነው? ልባችሁ በቃ ምን አይነት ልባላችሁ? ምን አይነት አድርጌ ነው ገጻችሁ አላውቅም። የሆነ ነገር ፈልጋችሁ ግን መለዋስ የማትፈልጉ ሰዎች አላችሁ። በቃ ዝም ብሎ እንዲመጣላችሁ የምትፈልጉ መቼም አይሆንም። እንደዚ አይነት ነገር መቼም አይሆንም። መጀመሪያ ስሩ፣ በትንሽ ነገር እመኑ፣ ዝቅ ብሎ መስራትን እመኑ። ስት አሁን ሰርባዋችሁን፣ ተቆጥተዋችሁን፣ ገልምጠዋችሁን መሰና ረቤት ያንን መጀመሪያ ቻሉ። ስትችሉ ብር ይመጣል ማለት ነው። ከዚያን ብር ስትችሉ ደግሞ ያ የፈለጋችሁት ነገር ይገኛል ማለት ነው። አለበለዚያ ግን የሆነ ርምጃ ፈርተሽ የሰው ቤት መታዘዝን ፈርተሽ መነሳት ታንቅፍሽ እንጥብሽን አቋርጠሽ ፈርተሽ አልፈልግም ብለሽ ዝቅ ብለሽ መስራትን ሳትፈልጊ